ዮሐማ ቢጌልና አብጌልና ናታን ከሄዱበት እስከሚመለሱ ድረስ በጉጉት እየጠበቀቻቸው ነበር። ለሱ ማገር ሰላም ብለው ቤት ውስጥ ሲገቡ እናት ማለትም ማርታ ዳምበሳ ዘላ ጉሮሯን ካንቀቻት በኋላ የወሰድሽውን ነገር ካላመጣሽ በፍጹም ማን ብላም ብላ ለቀቂ ቢሏትና ቢሰሯት ራሱ ትንፋሽና ህይወቷ ልታጣ እስከምትችልበት ደረጃ ድረስ ንቃርጋት ነገር ነቅ ይወሰድሽው ጌጥና ወርቄን ካላመጣሽ በስተቀር በፍጹም አልለቀሽም ብላ ለረጅም ሰዓት ካንቀቻት በኋላ መከራና በስቃይም ቢሆን ለቃታለች። ደረጀና ናታን ቤት ውስጥ ያሉት ቤተሰቦች በጠቅላላ ከአቢጌል ውጪ ለዳጣ ቢጨነቁም ታ ግን ለረጅም ጊዜ ካንቀቻት በኋላ በመከራና በስቃይም ቢሆን ደረጀ በግድ አላቋታል። የወሰደችውን ነገር ካላመጣች ከዚ ቤት ትወጣለች፣ ወይም ደግሞ ለፖሊስ አሳልፍ ሰጣት አለው ብላ ለደረጀ ብትነግረውም ደረጀ ግን ነገሮችን በእርጋታ እናድርግና ከወሰደችም በጨዋ ደንብ መልኩ እናስመልሳታለን ቢላትም፣ እሷ ግን ልክ እንደ አቢጌል እዚህ ቤት ውስጥ የመኖር ፍላ እንድትኖር ስለማትፈልግ ለፖሊስ አሳልፍ የሰጣታለው አለበለዚያ ደግሞ ከዚህ ቤት አባረርልኝ ብላ ድርቅ ብትልም፣ ደረጀ ግን የተረጋጋና ወይም ደግሞ እሷን በቀላሉ ማባረር ስለማይችልም ሚስትዮ ሊያረጋጋት ቢሞክርም፣ ሚስትዮ ግን ልትረጋጋ አልቻለችም። ረጅም የተፈጠረው ነገር በጣም ግራብ ያጋባውና የሚያደርገው ነገር ሁሉ ግራ ግብት ቢለውም ዳጣን ለብቻ ወስዶ ወስደሻለሁ ይወሰድ ያለችው ነገር እውነት ነው ወይ ብሎ ቢጠይቃት ዳግን እኔ የራበኝ ሰውና ሰውና የሰው ፍቅር እንጂ ምነት አይደለም። እዚህ ቤት ውስጥ መጥቼ አስር ቀን እንኳን ሳይሞላኝ አንዳች ነገር አላነሳም፣ ላነሳም አልችልም። ምክንያቱም እኔ የጌጣ ጌጥና የወርቅ ጥማት አይደለም ያለብኝ፣ የሰው ፍቅር፣ የእናት የአባት የወንድም የእህት የቤተሰብ ፍቅር ነው እኔ የራበኝ። እንዴት እንደዚህ ላደርግ ችላለሁ ወይም ብላ እንባዋን እያፈሰሰች ላባትየው ብት ብትነግረውም አባትየው ሙሉ በሙሉ እርግጠኛ ባይሆንም የጠፋው ነገር በጣም ትልቅና ከባድ ስለሆነ ሚስቴ የዚህን ሀል እንደዚህ ብታስብና እንደዚህ ብትጠረጥርሽ አትፍረጅባት ብሏታል። እሷም አባዬ እስቲ ንገረኝ አንተ ምን ትላለህ ብትለውም እሱም ትንሽ ጥርጣሬ እንዳለው ቢነግራትም ግን እሷ ግን እምባና ሲቃ እየተናነቃት አንተ አባቴ በመሆንህ ደስተኛ ነኝ። እናንተ ቤተሰቦቼ በመሆናችሁ በጣም ደስተኛ ነበርኩኝ የዚህ ቤት ውስጥ መጥቼ ይሄ ነገር ከሚፈጠር ግን ወደ ነበርኩበት ወደዛ ወደ ብቸኝነት ማንም የሌለበት እናት አባት ወንድም ቤተሰብ የሌለበት ያችው ጣፋጯ ጎዳና ትሻለኛለች ብላ ብታለክስም አንቺ የኔ ልጅ ነሽ እንደዚህ ላረግ አልችልም ግን ብንጠረጥር አትፍረጅብን ምክንያቱም አዲስ ቤት ውስጥ የመጣሽው አንቺ ስለሆንሽ ቤታችን ደግሞ ጥብቅ ስለሆነ ካንቺ ሌላ ማንም ያደርጋል ብሎ ማንኛውም ሰው መጠርጠሩ የማይ አይቀር ነው። በፍጹም ግን እንደዚህ ብለሽ አታስቢ፣ እኔ አባትሽ ነኝ፣ ከዚህ ቤትም የትም አትሄጂም ብሎ አሳምኖ አረጋግቷታል። ደረጀም ማርታ ሊያሳምናት ቢሞክር እሷ ግን ድርቅ ብትልበትም እቺ ልጅ ማንች ኬንች የመጣችው ወይ አስወጣልኝ፣ አለበለዚያ ደግሞ ፖሊስ ጠርጄ አሳስራታለሁኝ ብትለው በፍጹም እንደዚህ ሊሆን አይችልም፣ ነገሮችን በእርጋታ ነው ማድረግ ያለብን። ከዚህ ቤት ካባረርናት ያጣነውን ንብረት ድጋሚ ልናገኛ እንችልም፣ ግን እሷን አድርገን ብናወጣጣት እየተሻለ ነው ብሎም በብልጠት ሊያውስ ሊያግባባት ቢሞክርም እሷ ግን ድርቅ ብላ ወይ ማንነቷን ትነግረኛ ለሀል አለ አለበለዚያ ደግሞ ለፖሊስ አሳልፍ የሰጣት አለውኝ ልጅቷ ማናት ኪንች ያመጣሃት ብላ ብታፋጥጠውም ማራጭ ስለሌለውና ወይ ልጅነት ብሎ እንዳይነግራት ነግራት ቤቱና ትዳሩ ሁሉም ነገር ይናጋል ወይም ደግሞ ጊዜው አይደለም ብሎ ስላሰበ ሌላ ዘዴና ሌላ መፍትሄ የዘየደ ነው የሚመስለው። ሷኮ ያደራ ልጅናት። አደራው ግን ሚስተር ነው። ይሄ ሚስተር ስለሆነ ጓደኛዬ በሚስተር ስለነገረኝ ካንቺ ልሸሽግሽእና ለደብቅሽ ፈለኩኝ እንጂ ሌላ ተአምር የለውም። ተገን ከጎዳና ነው ያገኘሁአትኝ። ቸተግራ ነው ያገኘሁአትኝ በለለምን ዋሽኝ ብትለውም። ጓደኛዬ በሚስተር ስለነገረኝ ሚስተሩ ለጠብቅለት ፈልጌ ነው እንጂ አንቺ ልዋሽሽ ፈልጌ አይደለም። እሷ ያደራ ለጄነት የጓደኛ የሲሳይ ልጅ ብሎ በመጠኑም ቢሆን ሆነ አሳምኗታል። ይሄ የተፈጠረውን ችግር እኔ ባልሽ ነኝ ታቂኛለሽ ካልኩኝ አልክ ነው ብለውም በሚወዳትና በትንሿ ልጁ በውሃ መሎላት የችግሩን ሁሉ እኔ ፈተዋለውኝ በእርጋታና በብልጠት አድርገኝ ውነዳጣ፣ ይሄንን ነገር ወስዳና ይሄንን አድርጋ ከሆነ አይንሽ እያየን ለፖሊስ አሳልፍ የሰጣታለውኝ እሷ ግን በፍጹም ይሄንን አታደርግም ብሎም ማርታና ሳምኗት ተስማምተዋል። አቢጌል ከዳጣ ጋር ያለባት ችግር አንድና አንድ ብቻ ነው። ዳጣ ደግሞ ይሄንን ልትረዳት አልቻለችም። ምክንያቱም አቢጌል ናታንን ከነፍሷ በላይ ትወደዋለች። ማንም ሲነካባትና ሲጠጋባት አትወድም። ዳጣን ከሱ ለማራቅ ደግሞ ይሄንን ነገር አድርጋለች። ዳጣ ሌባነች ተብሎ ይሄ ነገር በእርግጠኝነት ከተረጋገጠ ከዚህ ቤት ስለምትባረርም፣ አቢጌል ደግሞ ያኔ ናታን በግላጭ ስለምታገኘው ይሄንን አስባ ነበር ይህንን ያደረገችውም። ናታን ደግሞ አብጌልን በፍጹም አይፈልጋትም። ዳጣን ደግሞ በጣም ወዷታል። ከእሷ ጋር ጊዜ ማሳለፍ ይፈልጋል። ጫወትና ሁሉም ነገር ከዳጣ ጋር ስለሆነ አብጌል ደግሞ ይፍ ስለምታፈቅረው ቅናትና ቁጭት ስለያዛት ብቻ ነው እየጣረች ያለችው። ናታንም ካብትንሿ ልጅ አሳቦ ማለትም፣ በውሃ አሳቦ ኬክ ጋብዝሻለሁ አለው። ዳጣንም ማሳመኛትና ሁለታችሁንም ኬክ ጋብዛችኋለሁ ካላት በኋላ ውሃም የዋህና ህፃንም ስለሆነች ኬክ መብላት ስለምትፈልግ ዳጣ ቃን ካሳመነቻት በኋላም ናታን ኬክ ጋብዟቸዋል። ኬኩን እያጋብዛቸው ሳለ ግን አንድ ጥያቄ ጠይቋት የውሃን የተወሰደውና ወይም የጠፋውን ነገር አይተሻል ወይ ብላትም አይቻለውን ኬክ ከጨመርክልኝ እነግርሃለሁ ብላም አቢጌል እንደዚህ እንዳደረገችውና ወርቁና ጌጣጌጡን አቢጌል እንደወሰደችው ነግራቸዋለች። ዳጣን ከቤት ውስጥ ያልወደዷት እናትየውና አቢጌል ብቻ ቢሆንም ሰላም ግን ከምንም በላይና ከማንም በላይ ወደተቻት ነው የሚመስለው። እንደናት አቅፋና ጸጉሯንም እያሻሸቻት ነገሮች ስለተፈጠሩና እንደዚህ እንደሚፈጠሩም እየመከረቻት ማዘንና መቆጨትና መበሳጨት እንደሌለባት እንደ እናት እየመከረቻት ነው። በጣም ሳይስታ ሳዝኝኛልሽ እኮ በጣም ነው የምወድሽ አይነት ስሜት እያለቻት ጸጉሬና ሻሽን ስትላት ም እናት ሻታሻሽሽ ም ወይ ብላ ጥያቄ ብትጠይቃት፣ ዳጣ ግን የእናት ፍቅርና እናቷ ማን እንደሆነ ስለማታቅ መልስም ሳትሰጣት ዝም ስትል ሰላሜና ምንድነው እሱ ለምን ዝም አልሽ አትመልሽልኝም ብላ ብትላትም ዳጣ ግን ስለ እናት ፍቅርና የእናት ጠረን ምን እንደሆነ ስለማታቅም መልስ ሳትሰጣት ዝም ብላታለች። ሰላምም ለዳጣ ከአቢጌል ጋር መስማማት ከፈለግሽ ከናታን መራቅ ብቻ ነው ያለሽ ዘዴ፣ ናታንን ስለምትወደው በናታን ምክንያት ነው እንደዚህ እያደረገችብሽ ያለችው፣ ስለዚህ ከናታን ራቂ ብላ፣ አቢጌልም ችግሯ ይሄ ከሆነኔ ከናታን መራቅ አይከብደኝም ብላ ቃል ገብታለች። ናታንም ውሃ የነገረቻቸው ነገር በጣም እንደ ቀላሉ ችላ ማለት ስላልፈለገም ምክንያቱም አቢጌል ይሄንን ነገር ከማድረግ ትቆጠባለች ብሎ ስለማያስብም፣ ባህሪዋንና ተንኮሏንም ስለሚያቅም አባትየውን ጠርቶ ለአባትየው የጠፋውን ነገር አቢጌል እንዲህ እንዳደረገችው እና ውሃ እንደነገረችው ሲነግረው አባትየውም የአቢጌል እንደዚህ ማድረግ በጣም ገርሞት ለምንስ ነው እንደዚህ የምታደርገው ምን ይሁን ብላል። ደረጀም የአቢጌልን ተንኮል ስላ ያላወቀባትናም የሆነ ቦርሳ አግኝቶ ቦርሳውን እንድትከፍቶ ና ቦርሳ ውስጥ ምን እንዳለ እንዲታይ እያስገደዳት ነበር። አብጌልም ቦርሳውን ለመክፈት እስከሚጨንቃ ድረስ ለምንድነው አባዬ የምከፍተው ለምን ከፍተዋለሁ ብላ ብትለውም አባትሽ ስለሆንክ የማዝሽን አድርጊ ብሎ እያስገደዳት ነበር። አብጌልም ቦርሳውን ለመክፈት በመንቀጥቀጥና ና በፍርሃት ስሜት ቦርሳውን ለመክፈት እየሞከረች የዛሬውን እና በቃለን